ሁሉ ክርስቲያኖች ላይ በጨከነበት በዚያ መጥፎ ጊዜያት ክርስቲያን መሆን ወደ ሞት የመሄድን ያህል ከባድ በነበረበት በዚያ አስጨናቂ ዘመን ብዙዎች ለክርስትና ሕይወታቸው የክብር ሞትን ለመሞት ይሽቀዳደሙ በነበረበት በዚያ አስጨናቂ ወቅት እንደ ጭላንጭል ፀሐይ የተገኙ ሁለት የተስፋ ፀሐይ የሆኑ እናትና ልጅ፣ እናት ዓለም ሁሉ ሊቀብረውና ሊያጠፋው ያሰበውን የክርስቶስን መስቀል ከተቀበረበት ቦታ ስታወጣ፣ ልጅ ደግሞ የክርስቲያኖች መከራ ያስቆመና ቤተ ጣዖታትን አፈራርሶ በቤተ ክርስቲያኖች እንዲተካ ያደረገ፣ ክርስትናንም አዋጅ አውጆ ብሔራዊ ሃይማኖት እንዲሆን ያደረገ የመጀመሪያው የሮሜ ንጉስ የንግስት እሌኒና የልጇ የንጉስ ቆስጠንጢኖስ ታሪክ እነሆ። ንግስት እሌኒ በኋላም ቅድስት እሌኒ ተባለችው በላቲንኛ ሄሌና አውግስታ በመባል የምትጠራ ሲሆን የታላቁ ቆስጠንጢኖስ እናት ነች። በእርግጠኝነት መናገር ባይቻልም የትውልድ ቦታውን የተመለከተው አፈ ታሪክ እንግሊዝ፣ ሄሌኖፖሊስ ቢታኒያ ሆኖ የትውልድ ዘመኗን እንዲሁ በተጠጋጋ ግምት ከ246 እስከ 250 ዓ ም መካከል ባለው አስምረው ህልፈተ ህይወቷ ደግሞ በ330 ዓ ም በአሁኑ ጊዜ ኢስታንቡል በምትባለው በቱርክ እንደሆነ የሚናገሩ አሉ። ቅድስና በሮም ካቶሊክ፣ በምስራቅ ኦርቶዶክስ፣ በኦሪንታል ኦርቶዶክስ፣ በአንጀሊካና ሉተራን ቤተ ክርስቲያኖች እውቅና ተሰጥቶታል። የንግስት ሌኒ ባሏ ተርቢኖስ ይባል ነበር። ነጋዴ ስለነበር ከጓደኞቹ ጋር ወደ ሩቅ ሀገር በመርከብ ተሳፍሮ በመሄድ የንግድ ስራ ይሰራል። የመርከብ ጉዞ አድካሚ ነው እና ከሁለትና ከሶስት ዓመት በኋላ ወደ ሀገራቸው ሲመለሱ ነጋዴዎቹ ጨዋታ ጀመሩ። ተመስገን እኛስ በሰላም ወደ ሀገራችን ሰዎችን ተመለስን፣ ሚስቶቻችን ግን እንዴት ሆነው ይሆን? ሴቶች ከባሎቻቸው ሲለዩ ሌላ ወንድ ይወዳሉ ሌላ ወንድም ያፈቅራሉ እያሉ በመርከብ ላይ ያሉ ነጋዴዎች መነጋገር እና መጫወት ጀመሩ። ተርቢኖስ ግን ሚስቱን ከመጠን በላይ ያምናት ነበርና የኔስ ሚስት እንዲህ አይነት ነገር አታውቅም ይላቸዋል። እነርሱ የአንተ ሚስት ከሔዋን ልጆች ትበልጣለችን? አሁን ሄጄ ወድጃት፣ ወዳኝ፣ ለምጃት፣ ለምዳኝ፣ አፍቅሪያት፣ አፍቅራኝ በመጣ ምን ትቀጣለ ይለዋል። አንዱ ነገር እርሱም ሶስት አመት የደከምኩበትን ንብረቴን በሙሉ እሰጥሃለው ሚስቴን ሂደ መፈተን ትችላለ ብሎ መስማማቱን ይገልጽለታል። ከዚህም በኋላ ሰውየውና ተርቢኖስ በዚህ ተወራርደው ሰውየው እሌኒ ጋር ለፈተናው ይሄድና በር ያንኳኳል። በዚህም ሰዓት የእሌኒ ገረዷ ትከፍትለታለች። እሌኒን ፈልጌ ነው ይላታል። ገረዲቱ ሳቀችበት። እርሷ እንኳን ወንድ ሴታና እግር አታውቅም ትለዋለች። ከተርቢኖስ ተልኮ ነው በያት ይላትና እርሷም መልእክቱን ታደርሳለች። እሌኒ በዚህ ተናዳ ተቆጣቻል። እናም ገረዲቷ ተመልሳ ሄዳ አይሆንም ስለ እምቢ ብለኸኝ አስቆጣኸኝ፣ ትለዋለች። እንግዲያውስ በዚህ አይቀርም ሀያ ወርቄት ወርቅ እሰጥሻለሁ ሁለቱ ባልና ሚስት ብቻ የሚተዋወቁበትን ዕቃ አምጪልኝ ይላታል። እርሷም ባቀረበላት ማማለያ ልቧ ይጓጓና እሺ፣ ግን አንተ ደግሞ በከተማው እየዞር ነጋዴዎች መጡ፣ የብስ ረገጡ እያልክ ለፍፍ ትለዋለች። በወቅቱ ነጋዴዎች ከሩቅ አገር ሲመለሱ ይህን የማድረግ ልማድ ነበርና እንዳለችው ያደርጋል። በዚህ ጊዜ ገረዷ ወደ እሌኒ ገብታ ቤቴ ነጋዴዎች መጡ የብስ ረገጡ እየተባለ ነውና፣ እና ሰውነት ሽን ታጠቢ፣ ሽቶም ተቀቢ፣ ነጩን ልብስ ልበሺ ትላታለች። ተርቢኖስ ያሰረላት የእንቁ ሀብል ነበረቻ የባሏና የእርሷ ስም የተጻፈበት እርሱን አስቀምጣ ወደ መታጠቢያ ቤት ትገባለች። በዚህ ሰዓት ገረዷም አንስታ ለነጋዴው ትሰጧለች። ነጋዴውም ለተርቢኖስ ው ወድጃት ወዳኝ፣ አፍቅሪያት አፍቅራኝ ተመለስኩኝ። ይህን ስጦታ ሰጠችኝ፣ እንዴት ያምራል ብሎ ያሳያዋል። አርቢኖስ አዘነ፣ እጅግ በጣምም አለቀሰ። የለፋበትን ንብረት በሙሉ አስረክቦ ወደ ቤቱ ተመለሰ። በሆኑ ነገር ሁሉ በጣም ያዘነው ተርቢኖስ ልቡ ተሰብሮና በጣም አዝኖ ወደ ቤቱ ተመለሰ። ስለሆነው ነገርም ምንም ሳይነግራት ከበፊቱ ፍጹም ተለይቶና ተክዞ ለረጅም ጊዜያት ስታየው ጌታዬ፣ ተርቢኖስ ሆይ ምን ሆንክብኝ? ትለዋለች። ሀብቴን ማዕበል ወሰደብኝ ይላታል። ጦስህን ይውሰደው፣ አንተም እኔም ብዙ ወዳጆች፣ ብዙ ዘመዶች አሉን፣ ተበድረን ነገ እንተኮዋለን። ትለዋለች። እሱም ልክንሽ፣ የአንቺ ወዳጆች ብዙ ናቸው ይላታል፣ በአሽሙር ደግሞ ተበደርኩበት አገር ተበድሬ በሰጠሁበት አገር ተቀብዬ ከምኖር ይህን አገር ለቅቄ ብሄድ ይሻለኛል ይላታል። እንግዲያውስ ባልና ሚስት አንድ አካል ናቸውና የምትሄድበት አገር እሄዳለው የምትሞተውንም ሞት እሞታለው ትለዋለች ካልሽ እሺ ብሎ ሁለቱም ተስማምተው በመርከብ ተሳፍረው ወደ ሌላ ሀገር ለመሄድ ይስማማሉ። ከዛው ትካዜና ሀሳብ ጋር በጉዞ ላይ እያሉ ይነግራት ዘንድ ወደደና ከባህሩ መሀል ሲደርሱ እሌ ሆይ ስወድሽ ስለምንጠላሽኝ ሳምንሽስ ስለምንከዳሽኝ ብሎ ይጠይቃል። ሌኒም ድሮ የምታውቀው የተዳራ ጋሯ የተቀየረበትን ምክንያት ባለማወቅ ስሜት ውስጥ ሆና ስለተፈጠረው ነገር ጠየቀችው። እርሱም የሆነውን ነገር ነገራትና ሀብሉንም አውጥቶ ያሳያታል። በዚህ ሰዓት እርሷን በተራዋ የሆነውን ሁሉ እውነት ነገረችው። ነገር ግን አላምናት። ከዚህ በኋላ በቁጭትና በበቀል ስሜት ውስጥ ሆኖ በእርግጥም ንጹህ ከሆንሽ ስራ ሺያውጣሽ ብሎ በሳጥን ውስጥ አድርጎ ልክ እንደ ሙሴ በባህር ውስጥ ጣላት። እሌኒ ለዘመናት ሚስት ለባሏ ዘውድናትና በመታመን ለኖረችበት ህይወት ተከፈላት። ነገር ልቧን ቢሰብረውም ያመነችው አምላክ ጠብቋታልና ከለላ ሆኗት በባህሩ ዳርቻ ላይ አሳረፋት። እዚያ አካባቢ የነበሩ በግ ጠባቂዎች ወርቅ መስሏቸው ከፍተው ያዩ እጅግ የምታምር ሴት ሆና አገኙት በውበቷም ተገርመው ክርስቶስን ወልዳለች የምትባየው ማርያም አንቺ ነሽን ብለው ሲጠይቋት እኔ ማርያም አይደለውም ነገር ግን የእርሱ አገረድ ነኝ ቀን የጣለኝ ወቅት የወረረኝ ሆዴ ባሰኝ ማዕበል ያመጣኝ ሴት ነኝ እሌኒ እባላለሁ አለቻቸው እነርሱም እጅግ በጣም ተገርመው ለንጉሱ ወስደው ሰጧል የዛች ሀገር ንጉስም ስም ቆንስጣ ይባላል ይህም ንጉስ ያላመነና ያልተጠመቀ ጣዖት አምላኪ ነበር። ንጉሱም በውበቷ ተገረመ። ስድስት ወር ተንከባክቦ በታላቅ አጀብም አገባት። ከንጉሱ ጋር ከተጋባች በኋላ በ274 ዓ ም ቆስጠንጢኖስ የተባለ ወንድ ልጅንም ወለደች። ከዚህ በኋላ እሌኒ ከንጉሱ ባሏ ጋር በ292 ዓ ም ተፋታ። ለብዙ ዓመታት ከነበራት ክብር ዝቅ ብላ ኖረች። በ306 ዓ ም ግን ንጉሱ ሲሞት ሰራዊቱ በአባቱ ምትክ ቆስጠንጢኖስን ተክቶ አነገሰው። ይህ ሁኔታ ንግስት እሌኒን ወደ ቀድሞ ክብሯና ማዕረጓ እንድትመለስ አደረገ። ቆስጠንጢኖስ መንግስቱን ሁሉ ተረክቦ የቀና ፍርድን የሚፈርድ ሆነ። ከእርሱ በፊት የነበሩ ነገስታት የጫኑባቸውን ጽኑ አገዛዝ ከሰዎች ላይ የሚያስወግድ ሆነ። በዚህም ምክንያት ሁሉም ወደደው፣ ዝናውም በብዙ ሀገሮች ላይ ተሰማለ። በወቅቱም ከሃዲው መክስሚያኖስ በሮሜና በአንጾኪያ ነግሶ ነበር። በአንጾኪያ የነበሩ ክርስቲያኖችም የቆስጠንጢኖስን ፍርድ መጠንቀቁን፣ ድሃ መጠበቁን እየሰሙ ከካሃዲው ከመክሲሚያኖስ አገዛዝ እንዲያድናቸው የልብሰ ተክህኖውን ቅዳጅ፣ የመስቀሉን ስባር ይልኩለት ነበር። እርሱም ስለደረሰባቸው መከራ በእጅጉ እያዘነ እንዴት አድርጎ እንደሚያድናቸው ያስብ ነበር። ከዕለታት በአንደኛው ቀን በአደባባይ ፍርድ ወንበር ላይ ተቀምጦ ሳለ በእኩለ ቀን ጊዜ ህብሩ እንደ ከዋክብት የሆነ መስቀል በጸፍጸፍ ሰማይ ላይ ሲታየው በላዩም በዮናኒ ቋንቋ ኒኮስታጣን የሚል ጽሑፍ ነበሩ። ትርጓሜውም በዚህ ጠላትህን ድል ታደርጋለህ ማለት ሲሆን እርሱም የመስቀሉ ብርሃን የፀሐይን ብርሃን ሲሸፍነው አይቶ ተደንቋል። ይህንንም ያየውን ነገር ለሊቃውንቱ በጠየቃቸው ጊዜ በዚህ መስቀል አምሳል ጠላትህን ድል ታደርጋለህ ማለት ነው ብለው ተረጎሙለት። መልአኩም ለሊት በራእይ ታይቶ አስረዳው። ከእንቅልፉም በነቃ ጊዜ ልቡ ጸናና የወርቅ መስቀል አሰርቶ በነገሰበት ዘውድ ላይ አደረገ። መኳንንቱና ወታደሮቹ ሁሉ መስቀል አሰርተው በጦር መሳሪያቸው ላይ ያደርጉ ዘንድ አዘዛቸውና እንዳ ላቸው አደረጉ። ከዚያም በክርስቲያኖች ጠላት በከሃዲው መክሲሚያኖስ ላይ ዘመተበት። ከዚያም መክሲሚያኖስ ሰምቶ ጦሩን ይዞ መጣበት። በመክሲሚያኖስ ጦር ላይ አድረው ድል ያደርጉ የነበሩ አጋንንት በቆስጠንጢኖስ ጦር ላይ ያለውን ትእምርተ መስቀል ባዩ ጊዜ ተለይተውት ሄዱ። በዚህ ጊዜም ድል ተነሳ። እርሱም ከጥቂቶች ጋር ራሱን ለማዳን ወደ ሮሜ ለመሻገር በድልድይ ላይ ሲወጡ ድልድዩ ፈርሶ ከሰራዊቱ ጋር ሰጠመ። ከዚህ በኋላም በድል አድራጊነት ንጉሥ ቆስጠንጢኖስ ወደ ሮሜ በገባ ጊዜ ካህናቱ፣ ህዝቡ መብራት ይዘው መስቀል ኃይልነ፣ መስቀል ጽንነ እያሉ እየዘመሩ ተቀበሉት። እርሱም እናቱ ቅድስት እሌኒ እያስተማረች ያሳደገችው በኋላም ምዕመናን ይልኩለት የነበረው በሰሌዳ ሰማይ ላይ የተመለከቱ መስቀል ነው። ከዚያም ንጉሥ ቆስጠንጢኖስ በመስቀሉ ኃይል የክርስቲያኖች ጠላት የሆነውን መክስሚያኖስን ድል ከነሳ በኋላ ተጠምቆ ክርስቲያን ሆነ። እናትየውም ልጄ ክርስቲያን ከሆነ ኢየሩሳሌም ሄጄ የፈረሱትን አብያተ ክርስቲያናት አሰራለው። የጌታ መስቀልን ከተቀበረበት አስወጣለሁ ብላ ስለተ ስላነበርና ያ በመፈጸሙ ደስ ተሰኝታ ለልጇ ነገረች። እርሱም በደስታ ከብዙ ሰራዊት ጋር ስንቃ ይዞ ወደ ኢየሩሳሌም ላ በደረሰችን ጊዜ ሱባይን አድርጋ የመስቀሉ ጠላቶችን በጽኑ እስራት አሰረቻቸው። በኋላም አሚኖስና ኪራኮስ የሚባሉ በእድሜ የጠገቡ ሽማግሌዎች የምጠይቃቸው ሊነግሯት ፈቃደኛ ያልሆኑም እና በጽኑ ስራች ብታስጨንቃቸው ታሪኩን ነገሯት፣ ቦታውንም ጠቆሟት። ከዚያም በጸሎቷ ላይ ቅዱስ መልአክ ተገልጦላት በዕጣን ጢስ አማካኝነት እንደምታገኘው ተረዳች። መስከረም 16 ቀን ደመራን አስደምራ በእሳት እንዲቃጠል አድርጋ እጅግ ብዙ ዕጣን ብታስጨምር ጢሱ ወደ ሰማይ ወጦ መስቀሉ ካለበት ቦታ ላይ ተተክሎ ሰገደ። እርሷም ፈጣሪዋን እግዚአብሔርን በፍጹም ደስታ አመስግና ቁፋሮን ከመስከረም 17 ጀምሮ እስከ መጋቢት 10 ቀን ድረስ እንዲቆፈር አድርጋለች። በቁፋሮ ወቅትም የፊያታ ፈያታዊ ዘይማንና የፈያታዊ ዘጸጋም መስቀል ቢገኙ እውር አላበሩም ህሙማንን አልፈወሱ ነበር። ከዚያም መጋቢት አስር ቀን ጌታችን ክቡር ደሙን ያፈሰሰበት ቅዱስ መስቀሉ ተገኘ። በዚህም ጊዜ ከህሙማን ላይ ቢያደርጉት ሁሉንም ፈወሳቸው። እውራን በሩ፣ ሙታንም ተነሱ። ከዚሁም ጋር የተወጋበት ጦሩ የተቸነከረባቸው ቅንዋት ሁሉ ተገኝቷል። እርሷም በፈረሷ ልጓም ላይ የመስቀል ምልክቷን አስቀርጻበታለች። ለዚህ ስራዋም በተከታዮ ሰዎቿ ዘንድ የውዳሴ መዝሙር ለእሷና ለልጇ ታላቁ ቆስጠንጢኖስ ተደርሶላቸዋል። ከዚህም በኋላ ጌታችን ተአምራት በሰራባቸው ቦታዎች አብያተ ክርስቲያናትን በማሰራት በተለይም በጎሎጎታ የተሰራው ቤተ ክርስቲያን መስከረም 17 ጳጳሳት፣ ካህናት፣ ምዕመናን በተገኙበት ቅዳሴ ቤተ ክርስቲያኑ ተከብሯል። እርሷም ለድሆችና ለጦም አዳሪዎች ብዙ መልካም ነገርን በማድረግ በ330 ዓ ም ግንቦት 9 ቀን በሰላም አረፈች። በ325 ዓ ም በቤተ ክርስቲያን ላይ የተነሳውን ክርክር አስመልክቶ ልጇ ንጉሥ ቆስጠንጢኖስ ከዓለም ዙሪያ 318 ሊቃና ተጳጳሳትን በመጥራት ኢየሱስ ክርስቶስ ወልድ ፍጡር ነው ሁለት ባህሪ እንጂ አንድ አይደለም ብሎ የተነሳውን አሪዮስን በኒቅያ ጉባኤ ላይ አስወግዞ ከቤተ ክርስቲያን እንዲለይ ያደረገውና ስርዓትንና ሃይማኖትን የሚመለከቱ ሀያ ያህል ቀኖናዎች እንዲሰሩ ያደረገ ንጉስም ነው። ንጉሱ በነ በነገሰ ሰዓት ከብዙ ዘመናት በኋላ የክርስቲያኖች ስደት ያቆመበት ሰዓትም ነበር። ክርስትናም ዓለም አቀፍ ብሔራዊ ሃይማኖት እንዲሆን ያወጀ የመጀመሪያው የሮም ንጉስም ነው። በአጠቃላይ ንግስት እሌኒና ልጇ ንጉስ ቆስጠንጢኖስ በቤተ ክርስቲያን ታሪክ ውስጥ ያደረጉት ትልቅ ታሪክ በዚህ ዘመን ለምንገለኛ ክርስቲያኖች ትልቅ ትምህርት ሲሆን፣ ንግስት እሌኒ በባል ተከድቶ በባህር ላይ እስከ መጣል የደረሰ ፈተና ቢደርስባትም የታመነችውና የተደገፈችው አምላክ ግን አይሁድ በቅናትና በተንኮል የቀበሩትን መስቀል ለዓለም ሕዝብ ሁሉ ታወጣውና እውነቱን ትገልጽ ዘንድ በተሻለ ክብርና ሞገስ ክሷታል። አስጀምሮ ላስፈጸምን ለልዑል እግዚአብሔር ክብር ምስጋና ይሁን። የመስቀሉም በረከት በሁላችንም ላይ ይደር፣ አሜን።